ቸውን ትይዣለሽ። ቲክቶካቸው ገብተች ተቀበኝ ማርያምን ያለበለዚያ መፍትሄ አታገኙም። ዚ እንሻአላህ አራት ቀን ሀማም ገብተሽ ይረቅብሽ። በመቄዶንያ ሽማግሌ ገና ከፍዬ አስረግምሽ አሉ አዳሜ ሰላሚ አብቂ። በሽማግሌ ባሮጌት አስረግሜ ከፍዬ ካላስረግም፣ አዳሜ ከፍዬ ነው ማስረግምሽ ሞሽ በነጻ ካካሽን ነው ማደርቀው አዳሜ። ማርያምን ረጆኒ ደም መስጠት ይሻላል። አያውቃት አለው ላይ ብላይ እንዴት ተዳርቄ አንድ ኦርደር እንደማ እመቤቴን ያ ረጁ እስኪ ያኛውን እስኪ ከለሩን አስጠጊው፣ ገልብጭው፣ ዘቅዝቅው ብለሽ ከገዛሽ በኋላ በርሽ ላይ ድራይቨር መጥቶ አታነሽም። ምነው ስታይኝ አሻንጉሊት እራንዴ የምመስልሽ የእኔ እናት፣ አበዛችሁት። ማረም ሲበዛ ይመራል። ችጋራ ሙላ ማሬ ተያቸው። በቃትና ደጅ እንዴ ነው ሳርጌ? እንዴት አመሻችሁ? እንዴ ነው ሽት የለምና አላው ራእየት አለ ቁጥርሽ፣ አው ዋትሳፕ ላይ አወራሻለሁ። ፈልጌሽ ነበር ማሬ። እኔንም እንዴ ነው የሚያደርጉኝ እኮ ተያንቸው። እግዚአብሔር የስራቸው ውስጣቸው። ተጫወቱብን አባቴ። እንተኔ ማ ሀቢባ ጋር እጄ ልክሰሳቸው እያልኩ ነው። በተለይ ደግሞ ተራ የለኝም እያልኳቸው ከውጪ ገዝተሽ ላኪልን ፕሊስ ይሉና ይሄው ሳልፈልግ እንጀራውን ፍሬዘር እያደረኩ በላለሁ፣ በእነሱ ሰበብ ማለት ነው። እያዘሱ አይቀበሉ አላይን ሳሮቲ ምን ሶር ከሰውኩል ሚያደርግሽ ይቅርብሽ፣ አቱኝ ከሰውኩል ይቅርብሽ። እንዴ የመንግስት ያለ በየት ነው የምትከሰሱት እናንተ? ይኸው ስራ ሶስት ወር ሊሞ ላይ ነው። አንድ ቀን ድራይቨሩ ሲመጣ እጁን ነው ማየው፣ ገና ምን ይዞ መጣ እ ባሮ እጁ የሚመጣ በት ቀን ናፈቀኝ እኮ አይዞሽ ማሪ አይዞሽ፣ በቃ በጎኑ ምን ታረጊያለሽ? ወይ ተሰብስበን ሄደን ሀቢባ ጋር እንክሰሳቸው። እንደ ማሪ ምን ታስቢያለሽ? ነጋዴዎች ሰብሰብ ብለን እንክሰሳቸው። እኛ አሁን ያለን አማራጭ ሰብሰብ ብለን እነሱ መክሰስ ነው። ናችሁ፣ ሰላም ናችሁ ሁላችሁ። ማርያም ታሪክ ጀምሮ ማለት እግዚአብሔር ይኸው ወደ አንቺ መጣው እዛ ሰው በቃ ተናደድኩ። እግዚአብሔርን እንደዚህ አይደረግም፣ እንደውም ማበረታታት ነው ያለብን እንጂ እንደዚህ እቃ እየጠለባችሁ እቃንትን እንትን እያደረጋችሁ እግዚአብሔርን ሼም ነው። ማርያምን ፌር አይደለም። እግዚአብሔርን ነው የምላቻለው። ሆነው ዋ በግድ እኮ ጎሶ አንቆ ጉዞ ያላችሁ የለም። እራሳችሁ ከሆናችሁ እየገባችሁ የምትገዙት ሰላሳ ብር እያከሰሩ እሱ መቼስ በውሃ አይደለም ድራይቨሩ የሚሄደው እዛ። አንቺ በር ላይ ከደረሰ በኋላ አንቺ ለጠለብሽው እቃ ሳትወስጂ እኔ ሰላሳ ብር የምከስረው ለምን እንዴ ሰው ሊለወጥ አይደል እንዴ? ሰው ስራ ይጀመርኩትኝ በየቀን ድራይቨር አትዘዥ በቃ ማትፈልጉ ከሆነ አትዘዙ። ወላ አሁን የምረኝ ነው መሮኛል። እ የምረኝ ነው ምላችሁ ማትፈልጉ ከሆነ አትዘዙ። በቃ በየቀን እናንተ አይደብራችሁም እንዴ? እንዴ ሰላሳ ብር ከአንድ ከምናገኙ እቃ ላይ ሰላሳ ብር ሲቆረጥ በቀን በቀን በቀን በቀን በቀን በቀን፣ እንዴ ምና አበዛችሁት። ወላ አበዛችሁት ከራስ ነባ ህሏኒ እንዴ እዚህ ጋስለይምይ ስትገዛ ታድላ ሁ አራት ቀን ሽንት ቤት ያመላልስሽ አዳሚ አራት ቀን ኢንሻላህ። ገና ለእናቴ ቡና እያፈለሽ ቁጭ ብለሽ እርገሚ ነው የምለው አዳሚ። አስረግምሻለሁ ችጋራ እንደ ምን ይላሉ እነዚህ። አበዛችሁት። አሁን አሁን አንቺ ከዚህ በኋላ ሲስተሙን ልንገርሽ፣ አትናደጂ። አንደኛ ጾመኛ ነሽ፣ ሁለተኛ በቃ አትናደጂ። ሲስተሙን ልንገርሽ ማርያምን ነው የምልሽ። ባለጌዎች አሉ፣ ማርያ እኔ ግጥም አርጌ አምስት እንጀራ ስድስት እንጀራ ከላኩ በኋላ ካላስ በቃ ይ አልእንትን ብያለው ትቼ አለው። ሁሉም ይሏሉ። ምን ማድረግ እንዳለብሽ ታውቂያለሽ። እኔ በባለፈው አንዷ ስክሪንሻት አርጌ ፎቷል እንደው አረጋሽቱም ታልፋታሽ ያልኳል። ለሰላሳ ብሩ ሳይሆን ለምን እንዲ ለምን እኔ ለምንድን ነው እንደዚህ የሚሆነው ብዬ በጣም አለቀስኩም። አሁን ምን ማድረግ እንዳለብሽ፣ አሁን እኔ እዚህ ገባዋለ ሳራ ምናምን ምናምን እስክሪን ሾት አይተሽ ጠይቂያት። ዜድ እንኳን ስንት ቀን ነው የታዘበችው ዜድ እያሳየኋት እንጂ ኧረ እኔ እራሴ በጣም እኔ እራሴ አሉ ባለቤቱ፣ ሰዎች አሉ። ቅድሚያ ብር መቀበል አይቻልም፣ ጋይስ። እኔ ማርያምን መና ሰዎቹ እራሱ እበር ላይ ሳይደርሱ ደርሰናል ብለው ነው ሀያ አምስት ድርሃም። አሁን የእኛን የሚቆርጡብን ልንገርሽ ሀያ አምስት ድርሃም። ልጆቹ ግን አንዳንድ ጊዜ ማርያምን በጣም ነው የምናደደው። በራሴ ልጆች በጣም አፍራለሁ። ለምን ካልፈለጋችሁ በቃ አትጥለቡ፣ ኦርደር አታርጉ አታርጉ። ጋይስ በእናታችሁ ተረዱ። እንዴት ማርያም የቤት ክራ የምን የምን። ኧረ እናንተም ነገ ወጣችሁ ስትሰሩ እንዲህ አይነት ነው የሚያጋጥማችሁ። ሰው የዘራውን ነው የሚያጭለው። ነገ እናንተ ወጣችሁ ሱቅ ብከፍቱ የእንትን ባለቤት ብትሆኑ፣ ኔበር እንደዚህ ጥሩ ነገር ልታገኙ አትችሉ። ቢጎት እንደዚህ አይነት ነገር አታድርጉ። በቃ የሰው ልጅ የዘራውን ነው የሚያጭለው። ደግነት መልካምነት ለራስ ነው። ከሌላችሁ ይል ያው ድሪያ የሚመረጥ ነው። ሳይኖራችሁ ኖ ሃራ ቸ ተው፣ በእናታችሁ ይስሩበት ልጆቹ እኛስ እኛስ እሺ፣ በአፋችን እንትን እንላለን ተብሎ ነው። ቸ አይደብርም እንዴ? ማራይ ምን የሆነ እኔ ራጁ ስሜትሽ በጣም ይገባኛል። በሁለቱም ሳይ አንዴሽ ሁለቱሽ በየቀን እኔ የድራይቨር እጅት በሩን ከፍቶ ሲገባ ይዞ የመጣውን እቃ ማየት ማየት። በባለፈው ተናገሩ ሪካርድሽን አውጪው። ሪካርድሽን ላይ አለ አይደል? ስማቸው አለ። ሪካርድሽን ላይ አሉት ስማቸው እንዳለ አውጪና አውጫቸው፣ እዚህ ማንም ሰው ጋር ሄደው እንዳይገዙ። በጭንቅላት በጭንቅላቴ ተዘቅዝቄ በእግር የማስመረጥ ነው የቀረኝ መርጣ አገላብጣም ብለ ከዛ ሀገር ሰረማር ድራይቨሩ ከደረሰ በኋላ አና ግሪያት ተብዬ ገባለሁ ብሎክ አርጋኛለች። አንቺ አሁን በሽማግሌ ማስረገም ያለብኝ አንቺን ነው። ትረገሚያታለሽ። አዳሜ ጠብቂ አራት ቀን እንደነገርኩሽ። ይሄን ይሄ አሁን የተመለሰው ቀን አለ። አሁን ስማችሁ ሰሚራ አራት ቀን ሽንት ቤት ካንካ ከተመላለሽ በረጁ መክንያት ነው 05259664 18 ቁጥርሽ ሳሚራ አራት ቀን ሽንት ቤት ከተመላለሽ በረጁ ምክንያት ነው። ትቀዝኛታለሽ። ሌላ የታለ መቅዘንማ አለባችሁ። ለምንድን ነው በነፃ ምፍራታችሁ? እንዴ ማነሽ፣ ሱሱ ዱባይ፣ ዜሮ አምስት ሀምሳ ስምንት ዘጠና ስድስት ሀምሳ አራት ሀያ ስምንት ሀማም ሄደሽ አራት ቀን ከቀዘሽ እኔ ረገምኩሽ ነው። ሄጂ። ማነሽ ደግሞ እዚህ ጋር ማነሽ፣ አይባ ዘጠኝ ሀማም ሄደሽ አራት ቀን ከተመላለሽ የእኔ ርግማን ነው ያዡ። ማነሽ ደግሞ ነይ። አንቺ ጋራ ነገር እናንተ በቃ እኛን ቀኛ ጎን ነው መቆም ያለባችሁ። ምክንያቱም ለምን ለምን አንድ ሰው 25 ድራም ለምን ይከሳል? 25 ድራም ማርያምን፣ 25 ድራም ለምን ይከሳል? ያኔ ነው ለአንድ ሰው 25 ድራም በጣም ከባድ ነው። 30 ነው የኛ 30 ነው የሚያስከፍሉት። አዎ የኛ 25 ነው 25 እኔ ረጁ በቀደም በቪዲዮ አሳይቻለሁ። አስራ ሶስት እንጀራ አስራ ሶስት እንጀራ መናየ። ከአንድ እንጀራ እንግዲህ እንጀራ ማለት ሄዶ እስኪመለስ ኦልሬዲ ድራይቨር ጋር አድሮ መጥቶ ሳሪ ጋር እስኪመለስ ከጥቅም ውጭ ነው መናየ። አስራ ሶስት እንጀራ ሳራ ላበሻ በአስራ ሶስት ትሰጠኛለች፣ እኔ በአስራ አምስት እሸጣለሁ። ስሚኝማ አስራ ሶስት እንጀራ እንደዚህ መጥቶ ከታች እስከላይ እንደዚህ እንትን አለ። በጣም ነው ያዘንኩት ልንገርሽ፣ ምክንያቱም ሀራም ነው። እኔ ማ ነበርኩኝ እኮ ስታመላልሳት አንዴ ጎንበስ አንዴ ቀን፣ እኔ እንዲያውም ተሳቅቄ ነበረ። እምቢ ብሎ ቢመለሱ ድካማ፣ ብቻ ብን ብሩ ብቻ ሳይሆን ድካማ። እዚህ ጋር ቆማ ስንት መሰዓት ሙሉ ነው፣ አንዴ ቦርሳውን፣ አንዴ ነጩን፣ አንዴ ቀዩን፣ አልወደድኩትም፣ አስቀምጪው፣ ያኛውን እግርሽ ላይ እጅሽ ላይ እያሏት፣ የእውነት በጣም ነው የሚያሳዝነው። እኔ እንዴት ናችሁ ረጅዬ ሳሪዬ መና እንዴት አመሻችሁ። ለካ ለድራይቨር ለሚያደርገው ሰውዬ ትከፍያለሽ እንዴት? እነሱ ካልተቀበሉ ራሴ ይቆርጣል እኮ ማ ይቆርጣል እኮ በሄደው በሄደው ይቆርጣል እኮ ቤት እንዴ! አይ በጣም ነው የሚያሳዝነው፣ በጣም ነው የሚደብረው የእውነት። ማትፈልጉ ከሆነ ኦርደር አለማድረግ። ሌላው ጥያቄ ደግሞ ለምንድን ነው ታዲያ የማይፈልጉት ከሆነ ለምንድን ነው ኦርደር የሚያደርጉት? ለምን ለምን

ቲሸርት በፎቶ ፍቅሪውን አሁን ባሳያቸውወቁርጣውጣት ነው እናንተ አይደል? ወደ ሀምሳ የሚሆን ኩባያና ወደ ስንት ቲሸርትና ጃኬት በፎቶና በጽሁፍ አሰርተው አሰርተው ልክ ድራይቨሪው ከደረሰ በኋላ አንዳንዶቹ ስልክ ይመልሳሉ። ከዛ በኋላ በቀጥታም ብደዊ በዋሳፕ ብደዊ አያነሱም። በቃ ወይ ከንስለው የለ ዝም የሚሉ አሉ። አንዳንዶቹ ደግሞ ልክ እዛ አንድ መድረሱ ደውሎ በር ላይ ነኝ ሲለኝ አይ ትቸዋለው፣ በቃ ትቻዋለው፣ እኚ ትቻዋለው፣ ፎቶ ትቻዋለው። በፎቶ ያሰራውት በር ላይ ደርሷል እኮ የድራይቨርም ከፍዬ። ከዛ ደግሞ የእኔ ድጋሚ እንደ ልብስ አይደለም ድጋሚ መሸጥ አይቻልም፣ የእሷ ፎቶ አለበት። እና በጣም በጣም በጣም በጣም በጣም ወላ በጣም የተቸገርነው ነገር ነው። በጣም በጣም አንተ አሁን፣ አንተ ብርጭቆ አሁን፣ ሌላ አፍቃሪ የእሷ አፍቃሪ እስኪመጣ መጠበቅ አለብህ። በየትኛው ዘመን አፍቃሪዋ እንደሚመጣ ይታወቅ። ምክንያቱም ሊገዛህ የሚችለው አፍቃሪዋ ነው በቃ ሽራዬ ወንድሜ ፊልተር ላይ ያለ ፎቶ ነው ወይ ኦሪጂናሉን ሰታት እንደው ፊልተር የሌለው በጣም እ አስቸጋሪ ነው እኮ ሌሎቹ በፎቶ ፎቶቸውን እያወጣሁ ላይፍ እና ቪዲዮ መስራት እኔ በጣም ነው ሸሚዘኝ፣ ምክንያቱም የፈለገ ቢሆን የሷን ፎቶ ዝም አውጥቼ ማሳየት አያቅትም፣ ግን ከባድ ነው። ገባሽ? በጣም መሳቂያ ማድረግ ቀላል ነው። አሁን አውጥቼ ባሳያችሁ፣ ቪዲዮ ከፍቼ ባሳያችሁ፣ የሀገር ኩባያ በፎቶ አሰርተ ዋስለ የሀገር ቲሸርት ነው የከነሰሩት። በእውነት በጣም ነው የሚያስጠላው። አሬ ሆነች ማን ነው ቀኑ ብሽ ነው ምናምን የምትባል ነጋዴ ስትማ መሲ በፎቶ ያሰራሉ። ፍቅር በሆኑ ውዴ ሶስት ፍሬንዶች አይደል ያሰሩ ሚሳል ቲሸርት፣ ቲሸርቱ እስኪያልቅ ድረስ ቲሸርቱ ሲያልቅ ቢጣዱስ አልቆ ቲሸርቱ ውሰዱ ሲባል መሀል ያለችውን ቆርጣ አውጣት። እነዚህ ብርጅስቶንን የምንጥራትና አንድ ሺ አራት መቶ ሰው አለ። የነጋዴ ብሶትስ በፈጣ ሳይሆን እግዚአብሔርን ነው የፈጠራችሁን፣ ፈጣሪ ነው በቃ። እናንተ ለዚህ ላወጣችሁበት ቃላችሁ ዋጋ ትከፍላላችሁ። ስለዚህ እናንተ ምንም ነገር ቢሆን ፈጣሪያችሁን ሳፈሩ ማለት ነው። እዚህ ጋር እከሌ ሲባል እከሌ ሲባል እከሌ እንደዚህ አይነት ነገር አታርጉ። ፈጣሪያችሁን ፍሩ። ከምንም በላይ የሚያኖራችሁ ፈጣሪያችሁ ብቻ ነው። ስለዚህ የምሬት በትልቁ አድርጊያት ችግር ለፈጣሪያችሁ ተገዙ፣ ለፈጣሪያችሁ ምቹ ሁኑ። እናንተ እንደዚህ የምታደርጉት ነገር ነገ የራሳችሁን ሕይወት መኖር ስጀምሩ፣ ነገ የራሳችሁን ስራ መስራት ስትጀምሩ፣ ዋጋ ትከፍላላችሁ። ምን ያክል እንደሚያተክም እየወጣችሁ ስሩት። ማርያምን፣ በጣም ልብ ይሰብራል። በተለይ አወተሽ ወርደሽ መናይ አውጥተሽ አውርደሽ አሳይተሽ ብዙ ነገር ብለሽ ሳሪ አልፈልግም። ጥሩ ነገር ነው። እኒያውም አልፈልግም ካለ አላስገድድም፣ ከቤትም አላወጣም። እዛ ከሄደ ግን መና መቶ ነው እኛ ቤት የሚወስደው ስኒ መቶ እኛ ቤት ወስዶ ከዛ እነሱ ቤት እስከሚያደርስ ድረስ ኦፍኮርስ ብር ይቆርጣል። ይሄ ቢዝነስ ነው፣ ግዴታው ነው እንዴ መነዳጅ እኮ አለ። ውሸት ነው አይባልም። የሁሉም ነጋዴ ስራ ነው። ዛት ሚንስ እባካችሁ ተረዱን፣ ዱባዮች ተረዱን። በቃ እኛን ተወዱን አላችሁ። እኛ የምንወዳችኋለን በመልካም ነገር ነው የምታውቁን። ኦፍኮርስ የነጋዴ ብሶት ነው ሰው ዛት ሚንስ በቃ ካላስ፣ እንደዛ ለማለት ፈልጌ ነው እኔ። በሶ እየበጠበጥኩ ነው። እሺ ውዴ በትንሹ አርጊ። በት ውጭ ይችብ ብለሽኛል ብለሽ ለእኔ እንዳትረግኝ። እኔ አያገባኝም። በህግ አምላክ፣ በህግ አምላክ ግን ለምን ፎታ እንትና ስልካቸው ለጥፊ እና ይሰደው ስልካቸው ለጥፊው። እኔ ራሱ የቲክቶክ ስማቸው ይለጠፍ ብያሉ። ስማቸው ይለጠፍ ሽንት ቤት ገብቼ

እቤት ነኝ፣ እቤት ነኝ። ወይ ስራ ቦታ ሲሄድ እመጣለሁ። አሁን ስራ ቦታ ሊሄድ ነው። እሺ፣ በአሳ አጠራርገሽ ምንድን ነው ብሶትሽ? እሺ፣ አመሰግናለሁኝ። ብሶት የለም። ሰሞኑን ስለተዘጋጃችሁ እና ኢሜል አስከፍተው ይሄን ከቨር ይሄን ቻርጀር ባለ ሁለት ቻርጀር አልፈልግም ባለ ሶስቱ ካልሆነልኝ፣ ካል ከቨር ይሄ ካልሆነልኝ ብለው አስመርጠው ኢሜል አስከፍተው ዳውንሎድ አድርጊ አንዳንዶቹማ። ምንድነው የማላውቀው በሙሉ የልጆች ጌም ካለ ዋይፋይ የሚሰራ የማይሉኝ ነገር የለም ዳውንሎድ አድርጉኝ። ከዛ ቤታቸው ከደረሰ በኋላ በር ላይ ሲደርስ አይቀበሉ አንዶ ካርዱ ታስልከውኝ የሚቀሩ አሉ። ቀድሜ አብሬ ከስልኩ ጋር ሰጥሻለሁ ካርድ ላኪ ብለው ከዛ ካርዱ ብር ሌላ ጊዜ ሰጥሸ ወይ ሰደቃ ብዬ ሰጥልሻለሁ ያለች ልጅ አለች። ወላ ራዚ ልስቅ ነበር ግን እንዴ፣ ልሳቅ ተሳቀ። ነገሩ ግን ያስቃል። ሳሳሳረጁ ያቺ ምንም ነው ከእሷ ጋር ኮምፔር ሲደረግ፣ ስልክ ደግሞ ትንሽ ስልክ አይደለም፣ የስምንት መቶ የዘጠኝ መቶ የአንድ ሺህ ብር ስልክ ኢሜል አስከፍተው ከዛ ደርሶ በር ላይ ከላስ ከላስ ከላይት አንፈልግም አንፈልግም። ብሎክ የሚያደርጉትስ ነገር ደሞ ደግሞ ብሎክ አታድሩ፣ ቢያንስ እንኳን እንደው ችግራችሁን እንድንረዳ። እንዴ ወላሂ ሐራም አለኩ። ደስታጂ ስንት ስንት ነው አሁን የተሸጠው? አራቱ ወሰደችው። አ አይ ገና ነው። ነገ ደግሞ ታያለሽ። ዝድ ጠብቂ፣ ዝም ብለሽ ነገ ደግሞ ጠብቂ። ትላንትና አራቱ ወሰደችው አልሽኝም። እንዴ ታማስ ዳለች ወስዳለች። ቆይ አይ ገና ከዛ በፊት በጣም ብዙ ነው የሸጥኩት፣ ትናንትና የወጣውን አሁን ብዙ ነው ሲመለስ ደግሞ፣ ነገም እንደው በዚህ ሰዓት ላይቭ ገብቼ ጉዳቸውን አሳያቸዋለሁ። አቡስ አስመረቻት አስመርጣታለሁ። ቆይ እኔ አስመርጣታለሁ እሷን አዲስ እቃ ሲመጣ ችግር የለው። ሚሰ ሲጀመር ልጅቷንም ገና አላገኘዋትም። ማሬ እዚህ ያለች እንጂ የለችም። ሌላ የለኝም። የልጅቷ ሌላ ደግሞ ረጋዴ አሁን አመጣለች ። አሁን የሞባይል ብሶት ነው እየሰማን ያለ ነው። ታስተላልፋለሁ ጋር ገብተን መናገር አለብን፣ ብሶታችን እዛ በደንብ እሻንም አለም ፋሽን አሁን በኋላ እንደዚህ የምታደርጉትን ወላ ቪዲዮችን ምንድነው ፕሮፋይላችሁን እንትም ፖስትታለሁ። እረፉ። እኛ ተቀጥሮን ነው የምንሰራው። እንዴት ነው የምንለፈ ያሁን በረመዳን እንደሞ አስቡት። ውሃ ቢደክምን ውሃን ጠጣ ሌላ ቀንስ እንደ እንደሄ እንተሳሰብ። በቃ አመሰግናለሁ። እሺ፣ ማነሽ አለም ፋሽን ቀጥይ። ያለው ሂጂ ምንድን ነው ብሶትሽ? እኔም በቃ ተመሳሳይ ብሶት ነው እና የነጋዴዎች ብሶት መቀጣጠሉ ጥሩ ነው። እኛም ብሶት አለን። በየጊዜው ነው እንደዚህ አይነት ነገር የሚያጋጥመው። የእውነት በላክሽ ቁጥር አምስት እቃ ብትልቂ ከአምስቱ ሁለቱ ወይ ሶስቱ ተመላሽ ነው። የድራይቨሪ ትቆረጣል፣ ከዛ ላይ ማለት ነው። እሺ ሀያ አምስት ሀያ አምስት ሰላሳ ሰላሳ ድርሃም ስለዚህ እንደዚህ ነውና ኪሳራ ነው ስለዚህ ይህ ነገር መነሳቱ በጣም ጥሩ ነው መፍትሄ መገኘት አለበት ባይ ነኝ ኦኬ እንተዋወቅ እኛንም ያዙ በይና እኛም እኮ ብረና ለቃእንጀራ አስመጥታችሁ እንጀራውን እዛው ከእንትኑ ጋር ያግማማችሁት ግሙ ከዲሊቨሪው ጋራ የምር አስራ አምስት ብርና ሰላሳ ብር እያስወጡን ማለት ነው። በብራችን እየገዛን ላኩልን አምሮኛል እያላችሁ ሻምቦ እያስገዛችሁን ከዛ ካንሰል የምታደርጉ የእውነት ፌር አይደለም፣ ፌር አይደለም። ልክ ዘይ ዶ እንዳለችው ደግሞ ኢሜል አስከፍታችሁን አፕሊኬሽን አስወርዳችሁን አልፈልግም የምትሉት፣ አረ ህይወት ይፈልጋችሁ ወይ? እርግማን ነው ለካ። ብቻ በአጠቃላይ እንዳ ደግሞ ባልሆነ ምክንያትም የምትራገሙ የእውነት ሥርዓታችሁ ያዙ። ይሄ ደግሞ ከምንም በላይ እኔ ስለደረሰብኝ ረጁ ታውቂያለሽ፣ ሳ እሱናሁኛ በሀቢብቲ ከነሱ ጋር ደም ችግሬ እኔ እቃ እየተመለሰብኝ ስለሆነ ብሶቴ እሱ ነው። አይ ዶን ኬር እኔ ስለ እርግማን ው ጨርሰሰል። እኔ ደግሞ ማነሽ ሰሪ ያለፈ ሁላ ሄዱ እንጀራ አስገዝተው እኔ ጋ የሌለ ዕቃ አስጨምረውኝ ምናምን ልክ ሲደርስ ብሎ ካደረጉኝ አሁን የምከፍለው ሀምሳ ብር ኤክስትራ ካጣበት እንደገና የእንጀራው ቆያ እንደደው አሁን የዚህን ሀያ አምስት ብር ያልሸጥኩትም መቶ ብር ልከፍል ነው እንግዲህ ይታይላችሁ የአንድ ሰው እንኳን አይደለም አማረኝ ብላኝ ያልገዛውላት የለችም አንዷ እኔ ምን ልሆን ነው እሺ ከትርፉ ጉዳቱ እኮ እየባሰ ነው። ጌታን እና ተረዱን ፕሊስ። ሄዶ አብሶ ሲደርስ ብሎ ከአታድርጉ ወይ መጀመሪያውኑ ተናገሩ። ይሄ ኦርደር በስቶብናል፣ ይሄኛውን አንፈልግም፣ ይሄን እንፈልጋለን ብላችሁ አልተገደዳችሁም። ሁለታችንም ተፈላልገን ነው። እናንተ ንፈልጋችሁ ነው፣ እኛ ንፈልገን ነው። እዚህ ልጆች አሉ፣ የተበደሉ ልጆች ለምን የሚለውን ነገር ያንን አንድ ለወጣ ነው። ማርዬ፣ አንዴ ብቻ የቀረኝ ልናገር። ሌላው ኦርደር አድርገው ጨርሰው ምናምን እስክሮል ሲያደረጉ አንዷ ቤት እየገቡ ወይ ትንሽዬ ጊፍት ወይ ትንሽዬ አንድ ብር ቅናሽ እያዩ ኦርደር ያደርጉና እዛ የኛን ክንስል እያደረጉ፣ እኔ ከልቤ ነው ዱዓ ማድረግባችሁ። ሀተው ወጥቶ ቪዲዮ እየሰሩ ነው ሁላ፣ የሆነ የሆነ ነገር እየተበላሸባቸው ነው። ኢንሻላህ አሁንም ይበላሽባችሁ። ታያላችሁ። ከአንዱ ላይ አንዱ ላይ ተው ሁለት መቶ ብር ስልክ እያያችሁ፣ የመቶ ብር ስልክ እያያችሁ፣ ኮፒ ስልክ እያያችሁ፣ እየመጣችሁ የእኛን የምትከነስዱ እንሻላ አያስጠቅማችሁ። ከላስ ይሄአሜን ከላስ ጨርሽ ያልሽው ልክ ነው። ሻጭ እንደዚህ ቅሬታውን ናቸው። ምናልባት እኛ አሁን እንደዚህ አይነት ነገር የምንለው በረጁ ተነስተን ሳምታይምስ ነው እንጂ። እንደንትን ማለት የእውነት የቁም ነገር ሚዲያ ላይ የምናወራ ከሆነ በገዥና በሻጭ መካከል በጣም ብዙ ተበዳይ ገዢ። ምክንያቱም አብዛኞቻችን አብዛኞቻችን ግፍ ነው የምንሰራው። ምናልባት አንዳንድ ልጆች እኔ አሁን በቀደም የሚገርምሽ ነገር ምግብ እንጀራ ምናምን ልኬላ ልጅቷ ከፍቼ ካላየው ስትል፣ ለምንድን ነው ከፍተሽ የምታየው ደግሞ እንጀራ ምናምን ነገር ስላት ከዚህ በፊት እኔ ባልትና ብዬ ልኬ የመጣልኝ ነገር በደንብ ስለማቀው ከፍች፣ እሺ ትሶክ ያልኳት፣ ስሜቷን ለመረዳት ስለዚህ፣ ረጁ አሁን እኛ እያልን ያለ ነው። ምክን እኛ አሁን እንደዚህ ስፔሻ የእውነት ከወራን የእኛ በደል እናንተ ለምን ትከነስላላችሁ ነው? እቃችን ተመልሷል። ሽ መስ አሁን በልብስ ዙሪያ ሀያ አምስት ድራም ብን ከስር እንጂ ግን አብዛኛው ሶሻል ሚዲያ ላይ ከኛ ካበሾች ገዝተው ሳይመለስላቸው ልንገርሽ ሳይመለስላቸው ትሪት ሳይደረጉ ምንም ሳይባሉ በብሎክ የተጠናቀቁ ልጆች በመቶ ኦፍኮርስ አሉ። ወላሂ ጉስራ ማን ያስወጣው? በትንሹ እንኳን አሁን በትንሹ አሁን እኔ ቀይሪ ብለው ይው አላሻ ነው ሄ ረመዳን ነው። ቀይሪ ሲሉት አረ ችግር የለውም እሺ እቀይራለሁ ወዲያው ቀይሬላቸው። እስኪ ረጁ አልቀየረችልንም የምትሉ ካላችሁ ቀይር ካሉ ወዲያው ነው፣ መብታቸው ነው። እየሳኩ እንደሸጥኩላቸው ሁላ ስመልስላትም፣ ስቀይርላት እየሳኩ ነው። በቃ ትክክል ማሪ ፍቅሬ ብዬ ሽጭላት አሉ። ልክ ነሽ ማሪ ፍቅሬ ብለው ሽጠውላቸው ቅያሪ ላይ ሲሆን፣ መርጠሻሪ ላይ ገዛሹ፣ ፈልገሻሪ ላይ ገዛሹ አልቀይርም የሚሉ አሉ። ስቄ እንደሸጥኩላት ሁሉ ስቀይርም ስቄ ነው ምቀይርላት። መብቷ ነው፣ ገንዘቧ ነው። አባት አንዳንዶቹ ደግሞ ገዝተው ስላልፈለጉት ብቻ ስላልፈለጉት ብቻ እንከን የሚያወጣው እንከን የሚያወጡትን ስራቸው። ያወጣችሁ ግን ስሸጥ ወይ ማሬ አሁን እኔ ማሬ አፌ ላይ አይጠፋም። በቀን ስንት ማር ነው የምበላው? የኔ መቤት ማሬ እያሉ እንደኛም ንብ ተነደፍን እንጂ እዚህ ቤት በመጣን ቁጥር ንብማ። ስትቀይሩም ደግሞ ደስ እያለች ነው መቀየር ያለብሽ። ጭ ምናምን የሚባል ታሪክ የለም። የመቀየር መብት ሙሉ መብት አላት የገዛችሁ አካል። የመመለስ ግን መብት የላችሁም። በገዛችሁ ጥቃ ቅያሪ ነው እንጂ የሚሰጣችሁ መመለስ አይቻልም። ይሄ ግልጽ ነው። በንግድ ውስጥ መመለስ መብት የላችሁም። የመቀየር መብታችሁ ግን ሙሉ ለሙሉ ነው። ገባችሁ አይደል? ግን ሄደሽ የምትላጭብኝ ከሆነ ድራይቨር በልሽ ላይ ቆሞ ሲለው ሽንትሽ የሚመጣው የረጁ ዕቃ ሲመጣ ነው እንዴ? መጀመሪያ ሽንትሽን ሽንትሽ አትጠብቂ። ሸዋር የምትገቢው የረጁ በኋላ ነው እንዴ? ምን ነው ምን ነው

ምስግናለሁ መጣቻእኛ ማስተያየት ንስጥ እስኪ ተናግሬ መውጣት ፈልጋለሁ። በነገራችን መሲ አሁን ምን እንደሆነ ታውቂያለሽ? እንደዚህ አይነት ነገር ከጀመረን መቋጫውን ነገር ነው ማድረግ ያለብን። አንደኛ እኛ ለምንድን ነው ኦርደር እያደረጋችሁን የምታከስሩን የሚለውን ነገር እንደንትን ይዘን በንትን ማለት